ሶስቱንም እኔ መጀመሪያ ደሴ ኮምቦልቻ ውስጥ ተመልከቱ። ይሄ የሀፊዝ ትምህርት ቤት ነው ቁርአን የሚቀሩበት ምን የሚቀሩበት ነው። እደጅ ያለው ማለት ነው እደጅ ያለው ፖስተሩ ማንትስ የሀፊዝ ትምህርት ቤት ነው የሚለው ኮምቦልቻ ያለው ማለት ነው። አሁን ከፋኖ ጋር ይታገል ዘንድ መንግስት የሃይማኖት ግጭት አድርጎ የወሎ እስላሞች ከወሎ ክርስቲያኖች ጋር እንዲጣሉ እያሰለጠነው ያለው ጦር በድብቅ እንዲህ ነው የሚሰለጥ ነው። እንመልከተው ኮምቦልቻ ስልጠና ወደ አደባባይ ወጥተዋል። አስፋልት ላይ ማንም እያያቸው ማለት ነው። ምክንያቱም የደህንነት ሚኒስትሩ እስላም ነው፣ እነ ሙፈሪያት እስላም ናቸው፣ አብይ አህመድ እስላም ነው፣ ደመቀ መኮንን እስላም ነው። እኔ እስላም ናቸው። ወታደራዊ ኃይሉ አሁን፣ ፕሮቴስታንቱ ምናምን አይናገራቸውም። ፕሮቴስታንቱን ኩክ እያበሰሉት ነው። ከዛ የኦርቶዶክሱን ሲጨርሱ ይበሉታል፣ ምንም ጥርጥር የለው። እኔ ስናገር ይቀፋሃል። ለምን ሲቀፍ ለምን? በነስር ይወጣላል፣ በላብ ይወጣላል። አሁን ወሎ አሁን ደሴ ክርስቲያኑ ምን ተጀምሯል? ያሉት አመራሮች በሙሉ ክርስቲያን ስለሆኑ ከንቲባውም አቶ ሳሙኤል የሚባል ክርስቲያን ስለሆነ ምናምን ይውረዱልን ብለው በብዕር ስም እነ ሙጂባኖ አሁን ወሎ ቀውጥ ይሆኗል። አላስቻላቸውም። ቶሎ ተቆጣጥረው የፈለጉትን ነገር ማለት ነው ቢጀምሩ ያው ይታወቃል፣ መጨረሻው የት እንደሆነ ማለት ነው። ግን አሁን ወሎ በዚህ መጠን ተዘጋጅቷል። ደሴ ተዘጋጅቷል። ኮምቦልቻ ተዘጋጅቷል። አንድ አንድ ታመጡልኝ አላፊ የለም። ይሄ ደግሞ ደቡብ ስልጤ ምናምን ተመልከቱት። አሳየው ይህንን። በግልጽ ነው በግልጽ በሐረር ሌላ ነገር እያነሱ ነው። መከላከያ ውስጥ ወታደሮቻቸውን አስገብተዋል። ጄኔራሎቻቸውን መርጠዋል ይዘዋል። ሰይፉም ስለቱም ገብቷል። ደሴ ጦሳ ተራራ ላይ የሚሰለጥነው ጦር ጦር አይደለም። ጂሃድ ይታወጅ መታወጅ አለበት ብለው አዲስ አበባ ተቀምጠው ፖድካስት እየተናገሩ ነው። የሚይዛቸው የሚናገራቸው የለም። አሳያለሁ። አሁን እሱን አሳያለሁ። መጨረሻ ላይ እንትኑን ካየን በኋላ እናያለን። ይህንን ኦርቶዶክሱ ራስን አዘጋጅ ብለህ ስትናገር እነ ኤፍሬም ሼቴ ይመጡና በቄስ ሰበብ እኔ ደስ አይለኝም፣ ይቀፈኛል መደራጀት የለብንም። ራሳችንን መከላከል የለብንም። ከቀበሌ ጸድተናል፣ ከወረዳ ጸድተናል። ከዞር ፀጥ ጠና በቃን ዝምን ማለት ነው እንደ ጳጳሳቱ ዝም ማለት ነው ያለብን። እንደ አቡነ ሳዊሮስ ነው መሆን ያለብን። እንደ አቡነ ዲዮስቆሮስ ነው መሆን ያለብን። እንደዛ ነው መሆን ያለብን። እንዲህ አይነት ፈተናን የገጠመን ወገኖች፣ እንዲህ አይነት ችግር ነው የገጠመን። ይሄ ዝም ብሎ የሚመጣ ነገር አይደለም። በትናንሽ ስፖርት ቤቶች ሁላ እንትን እያሉ በቃ የዛቱ ነው። እንመጣላቸዋለን። መካነ ሰላም እንሄዳለን። ና የስልጤ ቲቪተኛ ብረት ትንሽ አንስቶ የፎከረ ነው። ተደብቀው አይደለም በአደባባይ አሳያቸው ዱርዬ ልንሆን እንችላለን። ይችን እንግዲህ እንትን አይ ስልጤ እሺ፣ ምንም ዱርዬ ልንሆን እንችላለን። ትላንትና በአባቶቻችን ስታደርጉትን የነበረውን ግፍ ዛሬ እንደግማለን ብላችሁ እንዳታስቡ። ፍሪ ወይ ፍሬ ሚሸጤ እንደዚህ መጫወቻ ታደረገ፣ ግድ የለም። በኃይለኛው እየተዘጋጁ ያሉትን በደንብ እንመልከተው። ሰፋ አድርግላቸው እና እንመልከተው። በኃይለኛው ማለት ነው። ፊልክ ሼሩ ላይ እዚህ ላይ ያላችሁት እዚህ አይታያችሁም። ለነገሩ እዛ ላይ ነው የሚታየው ማለት ነው። አዎ፣ መመልከት ትችላላችሁ። እንግዲህ መመልከት ትችላላችሁ። አሁን እየተሰለጠነ ያለው እየተዋጉ ያሉትን ይሄንን ማየት የገባው ሰው ይግባ። አሁን እንግዲህ ኤፍሬም እሸቴ ሳምንት ደግሞ መጥቶ ከሞገስ ጋር ምን እንደሚል እግዚአብሔር ይወቅ። እንስማው። ሂድ ቀጥል። ዱላ አሁን በሰላም ደርሰናል። አሁን የሚገኘው የእንግዳ መቀቢያ ነው። አንሳር እና መሀጅር ወንድሞቻችን ተቀብለዋል። አልሐምዱሊላህ አላህ እዚህ ባለንበት ጽናቱን እንዲሰጠን እንጠይቃለን። ማስከር እስክንገባ ድረስ በአላህ ፈቃድ እዚህ የእንግዳ መቀቢያ ውስጥ እንቆያለን። ኢንሻላህ በዚሁ መንገድ

ራሳቸውን በሸሪዓዊና ወታደራዊ እውቀት ያነጹ ዘንድ በሼክ ሐፊዝ ሰዒድ ካን ስም የተሰየመ የስልጠና ፕሮግራም አዘጋጅተንላቸዋል። በዚህ ስልጠና ላይ የሚሳተፈው ሙጃሂድ በመጀመሪያ ደረጃ ሸሪዓዊ ደርሶችን ይወስዳል። ይህም የሸሪዓዊ ደርስ ፕሮግራም ተውሂድን፣ ፍቅሕን ሲያሰት ሸርዕያን እና ሌሎችን ሸሪዓዊ ትምህርቶች ከማጠቃለሉን በተጨማሪ የአላህ ስብሓነ ወተዓላ ንግግር የሆነውን ቁርአን በትክክል ይጠራ ዘንድ የተጆይ ትምህርትንም እንዲወስድ ይደረጋል። ሸራያዊ ደርሶችን ተምሮ ካጠናቀቀ በኋላ ወደ አካላዊና ወታደራዊ ስልጠናው እንዲገባ ይደረጋል። በዚህም ወቅት ለአካል ብቃት የሚጠቅሙ ስፖርቶችን ከተለያዩ ወታደራዊ ስልጠናዎች ጋር እንዲወስድ ይደረጋል። በተጨማሪም የተለያዩ የጦር መሳሪያዎችን፣ ፈንጂዎችን፣ የሬዲዮ መገናኛዎችን እና ሌሎችን ወታደራዊ ቁሳቁሶች በመመልኩ መጠቀም እንዳለበት ትምህርት ይሰጠዋል። ወታደራዊ ስልጠናው በዚህ ያበቃ ሙጃሄዱ የሽምቅ ጊያዎችን

ቻችን አላፈር ጊዜያችን ድብልዳችን ለምናዋለን፣ እክላስ እንዲወፍቀን፣ ኸይር ስራችን እንዲቀበለ እና አሁን ለምንቀላቀላቸው ሙጃሂዶችም የጥንካሬና ሀይል ምንጫቸው እንዲያደርገን ለምናዋለን። በመጨረሻም በአጠቃላይ በአለም ላይ ለሚገኙ ወሂዶች፣ ከነሱም ምስራቅ አፍሪካ፣ ከነሱም ኢትዮጵያ ውስጥ ለሚገኙ ወሂዶች በሙሉ አላሁን ታላ ግዴታ ባረገብን ጂሀድና ሂጅራ አደራ እንላለን። አላሁን ታላ ግዴታ ያደረገብንን ጂሀድና ሂጅራ ወደኋላ አትበሉ። እነሆ የደውለቱን ኢስላም ጉዳዮች እናንተ ለመቀበል እጆቻቸውን ዘርግተዋል። ማስከሮቻቸውን እናንተ ለመቀበል ሁሉም ዝግጅቶቻቸውን ጨርሷል። ከእናንተ የሚጠበቀው ልያችሁን አስተካከላችሁ ሂጅራ ማድረግ ብቻ ነው። እናም ማደራ እንላለን ሂጅራ እና ጅሃድ ላይ ያያችሁት ነው። ረጅም ነው። ሰፊ ነው። ሁለት ሶስት ቪዲዮዎች አሉ የበተኑት ነው። ዝግጁ ናቸው። ስርአቱ የነሱ ነው። ባንክ ከፍቶላቸዋል። አብይ አህመድ እስላማዊ ባንክ ከፍቶላቸዋል። አሁን የፋይናንስ ችግር ምንም የለም። ምክንያቱም መኒ ላውንደሪንግ ይሰራበታል። ስርአቱን መቆጣጠር አይቻልም። የኢትዮጵያ ገንዘብ አሁን ኦዲት አይደረግም። ኦዲተር አያውቀውም፣ መንግስት አያውቀውም። እንደፈለገ ቦዘኔ የሚያዘው ማይ እጅ ላይ የወደቀች ሀገር ስለሆነች በፋይናንስ ችግር የለባቸው። ባለፈው እንደሰማችሁት በኢኮኖሚ ማድቀቅ ክርስቲያኑን፣ ቤተ ክርስቲያኑን ማቃጠል፣ እንትኑን ቀምቶ መጮህ ምናምን ማድረግ ምናምን፣ ያ ያ አሁን ዲፌንድ አድርገናል፣ ያ ተመልሷል። አሁን ሌላ ማጭበርበሪያ ዘዴ ካላመጡ በስተቀር አሁን ገሎ ማልቀስ ቀርቷል። አሁን ያስቸገረው ቤት ውስጥ ያለው ቤት ይሄ የክርስቲያኑን ላብ የክርስቲያኑን ገንዘብ እየበላ ያለው ነው ያስቸገረው። እሱ በይፋ ነው እየተናገሩ ያለው። ጂሀድ መታወጅ አለበት። በቃ እኛውን እንት ማለት የለብንም ነው የሚሉት። ይሄ መላጣውን ሁለተኛውን ሰውዬ አቅርበው መላጣውን ማለት ነው። ከዛ እሱን ስሙት፣ ይሄንን የሚለውን ስሙት። ይሄ እንግዲህ ኢትዮጵያ ውስጥ ነው ፖድካስት እየተደረገ ነው። እዚህ ጂሀድ መታወጅ አለበት። ግራህን ለመታ ቀኝን ስጠኛ ጋር ይሰራል። ግራህን ከመታ ቀኙ በደንብ አርግ አሉ። አስተሳሰባቸው ተንጋራ። ለምሳሌ አጼ ዮሐንስ ያ ሁላ ጨፍጭፎ እኮ ስንት ታሪክ ተጽፎለታል። ያውም የውሸት ጥርቅት ሀገርን ያስበላ ባንዳ ነው። ደግሞ በጣም የምታስጠላይ ነገር አለ። እኔ እኮ ሙስሊም ጎረቤታ፣ እኔ እኮ ሙስሊም ጓደኛ። በቃ ስለ ሙስሊም ጥላቻ ካለው ያውራው። አክሱም ላይ ምን ማለት በስም መጥቀስ ካስፈለገ ለምሳሌ ዳንኤል ክብረት ተመልሷል አለ። መጀመሪያ ግን ጠላታችን ነበር አለ። አሁን አመነ ሰለመ ማለት ነው። ግራኝ አህመድን አለም የሚያውቀውን ታሪክ በፍጹም ስህተት ነው፣ ግራኝ ጻድቅ ነው አስባሉት። ዳንኤል የትም መሄድ ስለማይችል በትግራይ ውማኑ አስነክተውታል። አሜሪካ መሰደድ አይችልም፣ አውሮፓ መሰደድ አይችልም። አሁን የነሱ አሽከር የነሱ ገረድ ሆኖ ከመቀመጥ ውጪ የለም። ለሆድህ ስትሄድ እንዲህ አጣብቂኝ ውስጥ ትገባለ። እስላሙ ይመሰክርላል። ተመልሷል አሁን አለ አለቀ። እሱ ተመልሷል እንጂ አለ አይታቸኋል። መፈክር የእሱንና የኔን ፎቶ ይዞ ነበር የሚወጡት የሚረግጡት። አሁን ግን በሚጠቅማቸው መልኩ እየሰራላቸው ስለሆነ ተመለሰ አለ በቃ አለቀ። በዚህ ሀገር ጃድ መፈጸም አለበት። ፊልም የሰራ ነው። ፊልም የሰራ አጼ ዮሐንስ የጨፈጨፋቸውን እስላሞች አላውቅም እኔ። አጼ ዮሐንስ የጨፈጨፋቸውን አማሮች ነው የማውቀው። ጎጃምን ፍጅት አድርገው። ጎጃም እኮ አሁን ሴቶቹ በሙሉ ጸጉራቸውን ፎሮፎር አስቸግሯቸው አይደለም፣ ቅማል አስቸግሯቸው አይደለም፣ ቅጫም አስቸግሯቸው አይደለም። የጎጃም ሴት ሻሿን እንዲጠምጥማ የምታያት ተላጭታ ጸጉሯን የምታያት አጼ ዮሐንስ ጎጃምን ገብቶ ስለፈጀው ነው ቤት ዘግቶ አቃጥሎ ስለፈጀው ነው፣ ስለጨረሳቸው ነው። ውሃ ጠማኝ ላለው ጥይት ስጠው እያለ በግንባሩ ከየአብያተ ክርስቲያናቱ ታቦት ወጥቶ ይፈለጥ ያለ የቤተክርስቲያን አጥር አንድዳችሁ፣ ቤተክርስቲያን አንድዳችሁ፣ ቀለባችሁን ብሉ ያለ ጨካኝ የጨፈጨፈው፣ ጎንደርን ያወደመው፣ ጎንደርን ያጠፋው፣ ጎጃምን ክርስቲያንና አጼ ዮሐንስ የገደሉት ክርስቲያንና አጼ ዮሐንስ ያጠፉት በቦሩ ሜዳ የነበረው ክርክር በእስልምናና በክርስትና መካከል አይደለም። በክርስቲያን በቅባትና፣ በጸጋ በካራና በኦርቶዶክስ መካከል የነበረ ነው። ቦሩ ሜዳ ላይ የተደረገው ክርክር ከእስልምና ጋር የሚያገናኘው ነገር የለም። አፄ ዮሐንስ እስላም ሚስት ከእስላም ከአፋር እስላም የወለደ ሰው ነው። በሰለክላሃና በትግራይ የነበሩትን እስላሞች ጫፋቸውን አልነካም እኮ። በጎጃም በጎንደር በወሎ ያሉትን ክርስቲያኖች ሲጨፈጭፉ አፄ ዮሐንስ ጎጃም ዛሬ እኮ ሀውልት ሰርቷል። የጎጃም ሴት መላጣ ጸጉሯን ተላጭታ ጠምጥማ የምትሄደው የጎጃም እናት አምጣ የጎጃም እናት ብለ ሰርች አርጋ አምጣ ሂድ፣ ተመልከት። ጎጃሚዎች በአጠቃላይ እናቶች ጸጉራቸው መላጣ ነው፣ በአጭር ነው። የጎጃም ሰው ጸጉሩ ረጅም የሚሆነው ከተማ ሲገባ ነው። አዲስ አበባ ሲገባ ዘመናዊነት፣ አሜሪካ ሲገባ ጸጉራቸው ረጅም ነው ያምራል። ሐር የመሰለ ነው። የአባይኑ ውሃ እየጠጡ የገነቱ ውሃ እየጠጡ የሚያድጉ ናቸው። ነገር ግን ጸጉራቸውን ተላጭተው የሚሄዱት አፄ ዮሐንስን ለማስታወስ ነው። ወንዶቻቸውን የፈጀ የጨረሰ አልቅ ሰው እኮ ነው አፄ ዮሐንስ። መተማ ሄደው የግብፅንና የእንግሊዝን ጦር አስለቀቃለሁ ብለው በሱዳን ጦር ተመተው አንገታቸው ተቆርጦ ካርቱም ሄደው የጎጃምን ባከው ነው የጎንደር ባ የአማራ አምባ እኮ አፄ ዮሐንስ የሚቀርቡት ለእስላም ያገቡት የወለዱት ከእስላም አፄ ዮሐንስ ሚስት ተብሎ የሚጠቀሱ አሉ። ይሄሉ ደፈር ብለህ ተናገር። ወያኔ መታ አፄ ዮሐንስን ሐውልት እንኳን አልሰራችላቸው። ወጥ ጠለዋለች እኮ ኢትዮጵያ፣ ኢትዮጵያ በሚለው ስም ልክ እንደ አብይ አመድ ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያን ይወዱ ነበር። እውነት ነው። በኢየሩሳሌም ያለውን ርስ አስቀብረዋል። ያው ኃጢአታቸው፣ በደላቸው ይቅር ይባልላቸው ዘንድ አድርገዋል። እውነት ነው። ከዛ በተረፈ እስላሞችን፣ ጣሊያኖችን፣ እንግሊዞችን መንገድ በመምራት አጼ ቴዎድሮስን በማስገደል የሚታወቁ ናቸው። ምን እውነት ነው። በአፄ ዮሐንስ ምክንያት አማራም ኦርቶዶክስም አይከሰስም፣ አይከሰስም። ሁልጊዜ የሚያነሱት ይሄንን ወያኔዎች እኮ መተው አጼ ምኒልክን እኮ ነው የሚከሱት። አጼ ምኒልክን እኮ ኦሮሞ እንዲጠላ እስላም እንዲጠላ ያደረጉት። ስለ አጼ ዮሐንስ መለስ ዜናዊ፣ ስብሀት ነጋ፣ ኢህአዲግ አንዲት ብጣሽ ነገር እንዲያደርጓል ብሎ ያውቃል አያቅም። አያቅም አጼ ምኒልክ አጼ ምኒልክ አጼ ምኒልክ አማራ ናቸዋል። አጼ ምኒልክ አጼ ኦርቶዶክስ ናቸዋል። ዛሬ ይሄ የስልጤ ዋሀቢ እስላም የኦሮሞ ዋሀቢ እስላም ተነስቶ መጥቶ በአጼ ዮሐንስ እንዲያርጎብናል እና አንድ ስለ ትግሬ ያወራም አንድ ስለ ትግሬ ያወራ አክሱም ላይ እንኳን ባለው ነገር ላይ አማ አጼዎቹ የአፄ ነገስታት እንዲያደርገው ነው ይላል። ታዋቂ ነኝ እውቅ ነኝ እውቅ ነኝ የሚል የእስላም እንዴቱንክ ተብሎ እኮ ነው አሁን ይህን እየነገሩ ነው። ይህንን ጎጋ ይህንን ምንም የማያውቅ አማራን እንዲጠላ ኢትዮጵያን እንዲጠላ ሰንደቋን እንዲጠላ አረብ እንዲናፍቅ ሳኡዲን እንዲናፍቅ የአረብ አሽከር፣ የአረብ ገረድ እንዲሆን ሀገሩን እንዲጠላ ወገኑን እንዲያርድ፣ እንዲሰልብ የሚያረጉት እነዚህ በጥላቻ ያበዱ የትልቅ ትንሾች ጊዜ የሰጣቸው ድንጋይ ሰባሪ ቅሎች ናቸው። ይሄንን የሚያረጉት እውነቱን ስንነጋገር መሐመድ ሆኖ ሄዶ ኢትዮጵያዊ መሆንን አምጣሉት አለ። ቀጥሎ ደግሞ ሁለተኛውን ስሙት። ከዚያ አልፎ ፕሮፌሰር አስራት ወልደየስ ስሙ አንድ ጊዜ ጥቁር አንበሳ አስራ ስምንት ሐኪሞችን ሲያስመረቁ ሶስት ሙስሊሞችን ያገኛሉ። እናንተ መቼ ነው ኬ ውስካችሁን ዘግታችሁ ስሙ ተምራችሁ ሐኪም የሆናችሁት ተብለው ጠይቋቸው። ተመልከት። ማለት ሙስሊም ሆኖ ሐኪም መሆን የለበትም ነው። ተመልከት፣ ተመልከቱ አሁን ይሄ ታዲያ የስልጤ ትምህርት ኃጢአት ነው ብሎ ጣሪያ ሲቀድም ይውል የውሃቢ እስላም ይህን እየሰማ እንዴት ነው በጥላቻ የማያብደው? እንዴት ነው የማያብደው? ፕሮፌሰር አስራት ፕሮፌሰር አስራት እግዚአብሔር ያሳያችሁ እስላም ተማሪዎችን አግኝተው እንዴት እናንተ ዶክተር ሆናችሁ፣ እንዴት እናንተ ሀኪም ሆናችሁ። እግዚአብሔር ያሳያችሁ እንደ የፕሮፌሰር አስራት ስንት እና ስንት ሙስሊም ተማሪዎች በሳቸው የወጡ ስፔሻሊስት ዶክተሮች ስንትና ስንት አሉ ይሄ አረብ ሀገር ነው የከረመው። ይሄ የውሃቢ እስላምን ትምህርት ሲጠጣ ነው የዋለው። አብይ አህመድ በነገሰ ጊዜ መጣ። አሁን ሚዲያው የሱ ነው። የሚጠይቀው የለም፣ የሚከሰው የለም። በመሞቻው ሰዓት መቃብሩ ተምሶ፣ ልጡ ተርሶ፣ እንዲህ የሚያለፋድድ ይኖር። ይሄንን አሁን አንድ ኦርቶዶክስ ቢናገረው፣ አንድ አማራ ቢናገረው፣ በሁለተኛው ቀን ቂሊንጦም አይገኝም፣ ደብዛው ነበር የሚጠፋው። ስለዚህ አሁን አማራው፣ ኦርቶዶክሱ እጅግሩ ተይዞ ዋሃቢው ጴንጤው፣ ጽንፈኛው እንዲለፈልፍ እየተደረገ ነው። ይገለበጣል። የታሪክ ነው የጊዜ ጉዳይ፣ የጊዜ ጉዳይ ነው። ይሄ ዝም ብሎ የሚታይ አይደለም። ያው አድምጡ ክርስቲያኖች ደግሞ ሌላውን ዳንኤልን የወደዱበትና ያመጣው ወንድማችን ዳንኤልን ቅድም ሰው የወደደበት ምክንያት ስሙት። ዳንኤል ክብረት የሚለውን ድምፅ ስጠው። ያደረገው ግን እሷ አይደለም። እሱ ዶሮ ሊባኖስን ተውት ብሎ ነበር። አንድ ወደድ ባይ እንዴት ሶስት ቢሊዮ ኢትዮጵያዊ ነው ዶሮ ሊባኖስ እንዲጠፋ ያደረገው ግን እሱ አይደለም። እሱ ዶሮ ሊባኖስን ተውት ብሎ ነበር። አንድ ወደድ ባይ እንዴት ሱስቢል እኛን ያንተዋልን ብሎ በዛ መሃል ነው እንግዲህ አንዱ ሄዶ ለኮሰው በቃ ሁሉን ሁለቱ እየተከራከሩ ለኮስ ሀይቅ የተረፈበትን መንገድ ስታው፣ ለምሳሌ እዚህ ጋር የተክለ ጻዲቅ መኩሪያን ነው ጠቅሶ የሚናገረው። ተክለ ጻዲቅ መኩሪያ በተናገሩትም ላይ የሚለው ምንድን ነው? ደብረ ሊባኖስ ሄደ። ቤተ ክርስቲያኑ ባለ 18 ጉልላት ነው። አቃጥላለሁ አለ። ከምታቃጥል እኛ ያለውን ነገር እንስጥህ አሉት። እሺ አምጡ አለ። የቤተ ክርስቲያኑን ወርቅ፣ የቤተ ክርስቲያኑን አልማዝ፣ የቤተ ክርስቲያንን እንቁ፣ የከበረ ማዕድን ሁላ ሰጡት። ከሰጡት በኋላ አንድ እግረኛ ጦር ሄዶ የሳር ቤተ ክርስቲያን ነውና ችቦውን ለኮሰው። ያን ጊዜ የነበሩትም ተደብቀው የነበሩትም መነኮሳት የእግዚአብሔር ቤት ሲቃጠል፣ ገዳማቸው ሲቃጠል ዝም ብለን አናይም ብለው በፈቃዳቸው እሳት ውስጥ ገብተው ሞቱ። ግራኛ አህመድ ግን ቅርሱን ዘርፎ ሄደ ነው የሚለው ዛሬ የዋሃቢ እስላሙ የአብይ አህመድ ገረድ ሲሆን፣ አሽከር ሲሆን ያሳደገችን ቤት የታሪኩን ገልብጦ መጥቶ አይ እሱ አይደለም፣ እሱ ጻድቅ ነው፣ እሱ ኢትዮጵያዊ ነው፣ ኢትዮጵያን በጣም ይወዳታል። አሁን ለዚህ ነው እነሱ በቃ ዳንኤል ክብረት ንስሐ ገብቷል፣ ትክክል አይደለም የሚሉት ማለት ነው። አመሰግናለሁ። ተው፣ ወደዛ አታምጣብኝ። እኔ ማንሳትም ስለሱ አልፈልግም አሁን እግዚአብሔር የእጁን እግዚአብሔር ብድራቱን ይክፈለው። ምንም ማድረግ አይቻልም እሱን አሁን እንደዚህ ነው ማለት አይቻልም። ይጠይቀዋል። እንትን ማህበረ ቅዱሳን ያሳተመው ከዚህ በፊት የተናገርኩትን በሙሉ የእኔ ኃላፊነት አደለም ማህበረ ቅዱሳን ነው አለ። ማህበሩን ሊያስመታ ማለት ነው። እሱ ጽፎ የመሰረተው ማህበር ላይ ግራኝ አህመድን እውነተኛውን ሶርስ ምንጭ ጠቅሶ ጽፎ ከጨረሰ በኋላ አሁን ለስልጣን ለሆዱ ሲባል እኔ ከዚህ በኋላ የሚታተመውን ቢያስተካክሉ ያስተካክሉ። እኔ ግን በቃ ግራኛ አህመድ በጣም ጻድቅ ነበር፣ በጣም ቅዱስ ነበራ። ለዚህ ነው አሁን እስላሞቹ ሙጂባ ቢኖ ምን አለው፣ ከዳንኤል ክብረት ጋር አብረን እንሰራለን አሁን አለ አለቅ የእኛ ሆኗል አለ የእኛ ሆኗል አለ። እሱ በዚህ መጠን ነው የሚዘጋጁት። ይህ ኡስታዝ ነው ደግሞ ተመልከቱት። ቤቴል ቤቴል ያለው የእስልምና ጣቢያ ውስጥ የሚያስተምር ነው። ስሙት የሚለውን ማለት ነው ውስታዙ ታውታላችሁ። ይሄ ሁሌ የሚናገረው ሰውዬ ይ አዳምቱት። ይህ ሀገር የኛ ነው። የስያነ ጉዳይ ኢንሻላህ፣ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሚስተካከል ይችላል። መድረቷ ግን የኛ እንጂ የሌላ የማንም አይደለም። በቀዳሚነትም እኛን ታሪካዊ ማረጋገጫ ካስፈለገን በሞራል እንኳን ነሱ እንዲሆን አንፈቅደላቸው። የታሪክ ምስክር የላቸው፣ የሃይማኖት ምስክር የላቸው፣ ሞራል እንኳን እንኳ ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር አያስፈልገንም። ያለኛ ለመሆኑ አስተረጥር እስከሌለን ድረስ እንስራ፣ እንንቀሳቀስ። አንዳንድ ጊዜ ሞራሉና ስሜቱ ሲሞት ሀገራዊ ስሜት ሳይኖረ ሰው ምን አስ አው አይደለም። በእንትን በሞራል ደረጃ እንኳን በሞራል ደረጃ የእኛ ሀገር ናት። እንዲ አንፈቅድም። አሁን የሚቀየሩ ስሞች የኢትዮጵያ የሚለው ስም ይቀየራል። የኢትዮጵያ ሰንደቅ ዓላማ ይቀየራል ብለው ነው እየሰሩ ያሉት አሁን በዚህ በክ ንክክር ኮሚሽን በሚባለው የተነከረ ቡድን አማካኝነት አረንጓዴ ቢጫ ቀዩ የኢትዮጵያ ሰንደቅ ዓላማና የኢትዮጵያ ስምም መቀየር አለበት። እኛን አያካትትም። አያችሁ፣ ምልክት እንዳይኖራቸው ሀበሾቹ፣ ኦርቶዶክሳውያኑ እንዳይኖራቸው። ነገር ግን በቀደም የማሌዥያ ነው ምናምን ጠቅላይ ሚኒስትር መጥተው የተረኩት የኦርቶዶክሷ ሀገር የኦርቶዶክሱ ኪንግደም የነቢዩ መሐመድን ዘመዶች እገሌ የሚባለውን አስጠልለው ክርስትና በዓለም እንዲተርፍ ያደረገው ኦርቶዶክስ ነው ብለው ሲመሰክሩ አብይ አህመድ ያልተጻፈ ለምን ታነባለህ? አይነት ነገር እኛ እየሰራ ነው እኛ እያፈረስ ነው ያለው ነገር ሌላ ነው። አንተ እዚህ መጥተህ እንግዲህ በቃ ጋብዝ ነው እንጂ ያልኩ እ የሌለ ትዘባረቃለህ አይነት ነገር አይኑን አጉረጥርጦ ከዛ ጋዜጠኞች እንኳን ኢንተርቪ እንዳያደርጉት በቃ ብሎ ጨብጦ እንደለመደው ቆሎ ሲያዘግነው ነው የቡና ቁርስ ከርሞ ሄዷል። በሞራል ነው ማንፈቅደላቸው ታሪክም የላቸውም አለ በቃ አንፈጥረዋለን ስትበሳጩ የካፊር ሀገር፣ የክርስቲያን ሀገር ብላችሁ ወደ መካሄድ ጄዛ ልሙት አትበሉ። አገር እናስለቅቃቸዋለን። ኤፍሬም ይሸጥ ስ ምን ይላል? መደራጀት ያስፈልግ መከላከል ያስፈልግ። በቃ ዝም እንበል እግዚአብሔር ያውቃል። አለን እግዚአብሔር ሁሉን አልፈን አለን። ጌታ ሁሉን አልፈ የሉም ተዋል ሲሉ ያሉም ጠዋፍ ትልቅ ያለ እዛ አብይ አህመድ ይመጣና መግደል መሸነፍ ነው። መግደል መሸነፍ ነው። ስትኖሩ ኢትዮጵያዊ፣ ስትሞቱ ኢትዮጵያዊ፣ ስትቀበሩ ኢትዮጵያዊ። መግደል መሸነፍ ነው ይላል። ገዳይ ነው አሸናፊ። ከቀበሌ አጸዳህ እኮ፣ ከወረዳ አጸዳህ፣ ከቀበሌ አጸዳህ፣ ከወረዳ አጸዳህ፣ ከከተማ አጸዳህ፣ ከሀገር ሊያጸዳሉ፣ ሀገር እንዳይኖር ስሟን የኢትዮጵያን ይቀይራለው እያለ እኔ የምናገረው ያማል። አዎ ያማል። ለዚህ ለፈሪ ለበጭባጫው ለመስሎ አዳሪው ጎንደሬ ነኝ ብሎ የፖለቲካው ቅማንት የትግሬ ዲቃላ የሆነው ብአዴን ያፍራል። አቃጥሮ መኖር ነው የሚፈልገው። ሰሞኑን እንትናን እያየሁት ነበረ። ማን ነው ወንድማችን ማነው ስሙ? አያሌው መንበርን እያየሁት ነበር። እና መክፈ የሆነች ኮመንት እንትኑ ሴክሽኑ የተዘጋ ነው። የሆነች ነገር ሲፈልግ ይከፍታል። እና እያየሁት ነው እዚህ አቃጥር ያየዋለሁ በቃ ከአብይ ጎን ብልጽግና በድጋፍ የሚኖር ፍርፋሪ እየለቀመ ጎንደር ጎንደር ከተባለለት ችግር የሌለው የወልቃይት ሰሊጥ ከበላ ችግር የሌለው እዛ አሩሲ ሞተም ደብዛው አይጠፋም ለቃቃሚ ፍርፋሪ እየለቃቀመ የሚኖር አለ እያየ